ይሄ አንዱ ርዕሴ ነው፣ መምህር በሚል ማለት ነው መምህር በሚል ማለት ነው። ሌላው ደግሞ መንግስት ብለህ ስታስብ አሁን እላይ ልንወጣ ነው ዋናው ጋር ማለት ነው። መንግስት ብለህ ስታስብ ከሳ ቢመጣ የመላእክት አለቃ አለ። መንግስት ብለህ ስታስብ ጀነራል፣ ፕሬዚደንት፣ ጠቅላይ ሚኒስትር፣ የዲፓርትመንት ሚኒስትሮች እያልክ ታያለህ። ሁሉም እኮ ስልጣን አላቸው፣ አይደለም በፈጣሪ መሃል። የዛሬ ሀምሳ ዓመት ኢትዮጵያ ውስጥ ጃንሆይ በነበሩ ጊዜ ተወልደ ቢሆን ኖሮ ለንጉሱ ሰው መሬት ይተኛ ነበር። ለደጃዝማቾች ይሰገዳል፣ ለአለቆች ይሰገዳል፣ የባሪያና የአሳዳሪ ስርዓት ይሰገዳል። ስግደት ኮመን ነው ለከፍታና ለዝቅታ። እንዳሁኑ እኛ በጣም ሞደርን በሆነ አለም ላይ ስለወለድን እንጂ ከሀምሳ ዓመት በፊት እጅ ይነሳሉ። እጅ መንሳት ይባላል። ያ ተደር ማለት አምላክ ነህ። ኦቶሪቲ አለ በኦቶሪቴሪያን እርሱም ባለ ኦቶሪቲ ነው። ነቢያት ነቢያት ነግሳሱ እነ ዳዊት እነ ሳው እንቀጠቀጡ ነበር። ሳሙኤልን ሲያገኙ ይፈሩታል። ለምንድን በቃ አምላክ ሊናገር ሲሰውዬ ብለው እንደ አምላክ ነበር የሚታዩት እራሳቸው ነቢያቶቹ በመቅደስ አካባቢ ሌባቢያን ወይም ቀሳውስት በጣም ይፈራሉ ለምን ያው አምላክን በማክበር ማለት ነው እንጂ እነሱ አማልክት ናቸው ማለት አይደለም እኔ በጣም ከእግዚአብሔር የምወደው አንድ ነገር ቀናተኛ አምላክ ነኝ ይቀናለሁ ካለ እንዴ ብሎ ሁለተኛ አምላክ የሚያመጣ ጀነራል ሊልክ ይችላል ምክትል ፕሬዚዳንት ሊልክ ይችላል መብቱ ነው ስፍራውን ግን አይለቅ እኔ ስፍራውን የማይለቅ ስፍራውን ከለቀቀ አምላክ አይሆነኝም ስፍራውን የማይለቅ አምላክ። ከስሩ ግን እሱኑ የሚመስል እንኳን ቢልክ አከብረዋል። ለምን ራሱን አስመስሎ ልኳል። አምላክ ነው፣ መብቱ ነው። እሱ ግን ስፍራውን አይለቅም። ስሙ ይባረግ። ቴንክዩ። እሺ፣ ሳላ ኢምራን አላችሁ። መምህር በላይን እስቲ ያዙት እስቲ አዲን ሲስተም ምን ትጠቀሙ ነው? አታርፍም። ያው ዙት ስትል ገና እስክሪኑ ላይ ኦፍ ቢሆን ምን እንትን ያዲ እኮ ስታወራ ነው ይሰውር። ይኸውልህ ክብረት ግን ያልገባች ክብረትን አንድ የፈልገዋል ለኡስታዝ አንድ ቃል ብሎት ግራ ገብቶኝ ነበር። ወደ ነ ያዲ ጠጋ ጠጋ ብለ ነበረ እና ያዲ ራሱ ታቃገደ ነበር ገባ አልገባም እያለ እና ምንድን ነው አልገባኝ አልገባኝም ክብረት እ ዲፋይን አልከው መለኮት በክርስቶስ በክርስቶስ ያድራል ካልከው እላቸው

ጥያቄ፣ ምነው? አንተም እኔም ሁላችንም መለኮት አድሮብናል። ቤተ መቅደስ ናችሁ ይላል እሱ በሙላት ሊያድርበት ይችላል። እናንተ ጋር በሙላት አለ የሚል ደግሞ ጥቅስ አለ። ያንን ካልክ መለኮት መለኮት በክርስቶስ አድሮ የሚለው ግልጽ ነው። ምክንያቱም በእሱ ላይ አድሮ ዓለምን ሁሉ ይተራረቅ ነበር ይላል አይደል? በክርስቶስ ሆኖ ይላል አይደለም? እንደ ነገር ግን ያ መንፈስ ብቸኛና ፉል ኦቶሪቴሪያን እንደሆነ ነው የሚናገር። አንድ ነገር ልንገር፣ አጋንንት እንኳን ቢሆን ዶሚኔት አድርጎ ያንን ሰው ሲይዝ ያስጎራል፣ ያስጮሃል፣ የፈለገው ነገር ያደርጋል። ከዛ ከያዘው ሰው በላይ ኦቶሪቴሪያን ሆኖ ነው አይደለም? የሚያስለቅቀው ሰው እስኪመጣ ድረስ ጉልበት ኖሮት፣ በክርስቶስ ላይ ሞርዶ ሲል ኦቶሪቲ አለ። አሁን ትልቁ ጥያቄ ኦቶሪቲውን ከተማመን፣ አንተ ምናልክ? ልክ እንደ ኦንሊ ጂሰስ አይነት አነጋገር ተናገርህና በሱ አድሮ ነው። ስለዚህ የአደራውን መንፈሱን የምናከብረው በእኔም እኮ እግዚአብሔር አለ። እስኪ እናናስገድልች ይሆናሉ እያዋጣሉ። አሁን እንዳልከው ለምሳሌ የመለኮት ሙላት በእርሱ ይኖራል የሚለው ቃል እኔ እኛ ጋር እንደሚያድረው እኛ ጋር የራሳችን ማንነት ያለን ሰዎች ነን። ኖ ኖ ኖ ኖ ቆይ ቆይ ክብረትዬ ይቅርታ የውለ ክርስቶሱ ከኛ የሚለየው ጻድቅ መሆኑ እንጂ ሙሉ ሰው ጻድቅ ነው ግን ነውር የሌለበት አለ ቆይ ቆይ ለይጨርስ ለይጨርስ ቆይ ቆይ ስለ ጅማሪ ምድር ላይ ስላለው ክርስቶስ ነው የምናወራው ያኛውንማ ብዙ ጊዜ ተነጋግረን ስንት ጊዜ ነው ተስማምተን ጨርሰናል። ምድር ላይ የነበረው ሰው የነበረው ክርስቶስ ጻድቅ ሰው ነበረ። ጻድቅ ሰው ስለነበረ መለኮት ይወርድበታል። ለምንድን እግዚአብሔርን የሚያመልክ በቅድስና እንጂ ያለ ቅድስና ማስደሰት ስለማይቻል ጻድቅ ካልሆንክ እግዚአብሔርን ማግኘት ስለማይቻል፣ ምክንያቱም ይሄ ደካማና ወሒድ በአካል ነው ያቺ አካል ቸርች ናት ይላል። በአካል ነው የሚለው አልገባኝም፣ አልገባኝም ማኑ በአካል ነው የሚለው፣ ያቺ አካል ቸርች ናት አለ። አካልማ ቸርች ናት፣ አካል ምትባሉ ቸርች ናት። ግን ምንድን ነው አልገባኝም ወይ እስኪያስረዳኝ፣ የትኛውን ነው በአካል ቸርች ናት የሚል ጽሑፍ አልገባኝም። እኔም የትኛውን ነው ቆይ፣ ይጽፋል ስለሚጠብቀው ይጽፋል። አካል ቸርች ናት እውነት ነው የክርስቶ አካል ስለው ገባ። እራሱ ነው ኡስታዝ፣ ሀሳብ እያመጣችሁ ሙላት ነው ያለብኝ እኔ። በቃ ቆላስይስ ሁለት ዘጠኝ ላይ ያለው እየተናገረ ያለው የመለኮት ሙላቱ በእርሱ ይላል ማለት በክርስቶስ ስሩ፣ በእርሱ በኩል ማለት ነው። በእርሱ በኩል የመለኮት ሙላቱ ሁሉ በሰውነት ተገልጦ ይኖራል ነው የሚለው አማርኛው። ሰውነት ነው የሚለው እንግሊዝኛው። ባርሊ ነው የሚለው ግሪከኛው። ሶማ ነው የሚለው በአካል ነው የሚለው አካል ደግሞ የሚለው እዛው ላይ ቆላስይስ አንድ ሀያ ላይ የአካሉ ማለትም የቤተ ክርስቲያን ራስ ነው ይላል። ስለዚህ የመለኮት ሙላት በክርስቶስ በኩል በአካል ተገልጦ ይኖራል ነው እያለ ያለው። አካል የሚለው እዛ ላይ ቤተክርስቲያን መሆኑን ቁጥር አስር ላይ ለአለቅነት ለስልጣናት ለጌትነት ራስ በሆነው በእርሱ ተሞልታችኋል አለ። የተሞላችሁ ማናት? ቤተክርስቲያን ናት። ራሱ ኤፌሶን ምዕራፍ አንድ ቁጥር ሀያ ሶስት ላይም እርሷ ማለት አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት አለ። ኤፌሶን ሶስት አስራ ዘጠኝ ደግሞ የመለኮት ሙላት ፍጹም ሆናችሁ ትሞሉ ዘንድ አለ። ራሱ የእግዚአብሔር ሙላቱ ትሞሉ ዘንድ አለ። ስለዚህ መለኮት እና የመለኮት ሙላት ማለት በይዘትም ሆነ በአይነት፣ በመንስኤም ሆነ በውጤት ሁለት የተለያየ ለየቅል የሆኑ ነገሮች ናቸው። የመለኮት ሙላት ሰዎች ይሞላሉ ማለት ጸጋውን ነው የሚያሳየው። ለአለቅ እዛው ላይ ቆላስይስ ላይ የመለኮት ሙላት የሚለው ምን አለ? ለአለቅነት ለስልጣናት ለጌትነት ራስ በሆነው በእርሱ ተሞልታችኋልና አለ። እነማን ነው የተሞሉት? አዝ ኢንዲቪጁዋል ሌቭል ጸጋውን የተሞሉ ናቸው። ያ ጸጋው አጠቃላይ ምን አለ? በእርሱ በክርስቶስ በኩል የመለኮት ሙላት በአካል ወይም በቤተ ክርስቲያን ተገልጦ ይኖራል ነው የሚለው። ራሱ የመለኮት ሙላት ማለት መለኮት ማለት አይደለም። ቆላስይስ ሁለት ዘጠኝ ላይ ብዙ ጊዜ የሚሰጠው ለዛ ነው። አይ ቲንክ አዲስ አርቲክል ያለው በእንትን ላይ አፒ ላይ አፕሊኬሽን ላይ መተግበሪያ ላይ በባካቸው ያንን ነገር እነ በላይ እነ ክብረት ብታዩልኝ ደስ ይለኛል። ራሱ አዲስ የተሰራ እንትን አለ። ማህበራችን ነው ያሰራው የወይድ እቅበተ ኢስላም የሚባለው ወይም ወይድ ኢስላሚክ አፖሎጂቲክስ የሚባለው ማህበሩ ነው ያዘጋጀው። በባካችሁ እሱን ብታዩት ደስ ይለኛል። ራሱ ኖርማሊ ማለት ነው ሳላ ወይ ኢምራንም ካለ ወይ ደግሞ ሳላ ካለ ብታሳዩቸው እና ብታዩት ለኢትዮጵያ ሕዝብ የተበረከተ በረከት ነው ብለን ነው አፓው ወይ በእንግሊዝኛ ፕሌይ ስቶር ላይ ገብተ፣ አዎ ኦፍላይን ሆነ ማዳመጥ ትችላለ፣ ኦፍላይን ሆነ ማየት ትችላለ። ገጠር ላሉ ሰዎች እንደው እንዳትወጣ አንድ ሁለት ያናግራለሁ በእውነት ነው ምል እምባዬ ነው የመጣው ለምን እንደሆነ ታውቃለህ እኔ ቴዎሎጂ ስማር አራት አመት ላይ የተማርኩትን ትምህርት በስንት ጊዜው ዛሬ ብትገልጠው እውነቴን ነው ምል የትኛውም ኮመን ክርስቲያን የማይገልጠውን ዴፊኒሽን ነው የተጠቀምከው በእውነት አሁን ሰው ለማክበር አይደለም ግን ይህን የመሰለ ነገር ተናግሮ ጌታን ነው ምል ውስጤ ራሱ በጣም የሆነ እምባ መጣ ሐውካም እንዴት አድርጋት ነው ዲዲዮ ላን ቴዎሎጂ በግልጽ ነገር ፐርሰናል ነገር ነው የምጠይቅህ። እንደው ቅር እንዳይልህ ቴዎሎጂ አጥንታ እኔ አላጠናሁም፣ ግን አይቶና ለምናስብ ነው። አንተ ኬት አመጣኸው? ኬት አመጣኸው? ከማን ዴ በእውነት ነው ብለ ናይንቲ ፐርሰንት ኦፍ ክሪስቲያን የማያውቀውን ነገር የተናገርከው። እኔ ነገርኩህ እኮ ስቢን ፊፍቲን ይርስ ይህንን ነገር ተምረው፣ የለም አሁን የተናገርከው የመለኮት ሙላት በአካል ያለው ለቤተክርስቲያን በተሰጠ ጸጋ የሆነ ነገር ብቻ ነው። ሀውካም አንተ ተናገራቸው ካልተማርክ እንዴ? ሀውካም ወይንስ ሺ ፔንቴ ነበርክ ወይ ሊሰነ፣ ከምን አንጻር እንደሆነ ነገርለን ከምን አንጻር እንደሆነ እነግርሃለሁ። በእውነት በጣም በዚህ እግዚአብሔርን ልባርክ እፈልጋለሁ። በእውነት ነው በለ እኔ በጣም ደኮኝ። ለእኔሁም ምን እንደደር እንኳን ስለ ሃይማኖት አውራ ብትለኝ በቃ አይዶን ላይ ኬት ማይሰ። በእውነት እዩ ጩፋ ብቻ አይደለም እኔ የሙስሊሞች እዩ ጩፋ ነኝ ራሴ። የሚመጣልኝ ነገር አለ። አንተ አንድ ነገር እኔ ስለ ሃይማኖት የሚለው ነገር እንትሆና እንደ ወንድም በእድሜ የሚበልጥ ይለኛል። በእድሜ የሚበልጠኝ እንደው

ሳይሆን ምን መሰለህ ቆላስይስ ምዕራፍ ሁለት ቁጥር ዘጠኝ ላይ ብዙዎች መለኮት በስጋ ተገለጠ ብለው ከሚጠቅሷቸው ተወዳጅ ጥቅሶች መካከል ቆላስይስ ምዕራፍ ነው ለስት በእርሱ ይላል በመክሶስ የመለኮት በአካል አካል የሚለው ቤተክርስቲያን ነው ተገልጦ ይኖራላል። አሁን አሁን የመለኮት ሙላት ማለትና መለኮት ማለት ይለያያል። አሁን የመለኮት ሙላት ምንድን ነው ካልን፣ ጸጋው ላይ ነው። እዛው ላይ ቁጥር አስር ላይ ለአለቅነት ለስልጣናት ለጌትነት ራስ በሆነው በእርሱ ተሞልቸዋላለ፣ በክርስቶስ በኩል ተሞልታችኋላል። የተሞላችሁ ቤተክርስቲያን ናት። የመለኮት ሙላት አራት አራት አንድ አካል አለ ይላል። ይቺ አንድ አካል የተባለችው ቤተክርስቲያን ናት። ራፋን ቁጥር ሶስት ላይ እርሷም አካሉና ሁሉ የሚሞላ ትሞላ ሷል ቁጥር የአካሉ ማለትም የቤተ ክርስቲያን ራስ ነው ይላል። ስለ ለአለቅነት ለስልጣናት ለጌትነት ራስ በሆነ በእርሱ ተሞልታና እያለ እየነገረን እያለ የመለኮት ሙላት ማለትና መለኮት ብለው እየቀላቀሉ ነው የሚያወሩት። ገብተዋል የመለኮት ሙላት የሚለውን ይዘጉት አላቀው ራሱ የመለኮት ሙላት በሰውነቱ ይኖራልና፣ መለኮት እኮ በሰውነት ተገልጠዋል ቱ ናቸው የሚናወራው የመለኮት ምትሜ የመለኮት ሙላት የመለኮት የምትረዳ ሄመኒስ። መምህር በላይ ኢንሻላህ አስይዝልን። ኢንሻላህ አገኝ ብዬ እኮ እምቢ አለኝ እኮ። በሜሴንጀር ትንሽ ብናወራ ጥሩ ነበረ። ሰሞኑን አንዳንዶች እየመጡ ነው። እና ጊዜ ስጠን ጊዜዘን ይላሉ ስናወራ። ንሻላ አላህ ላይ ስውላቸው አትርሷቸው። ሰላተል ሌል ላይ ስትነሱ ሁለት ሰግዳችሁ ከዛ በኋላ እጃችሁን አንስታችሁ ወደ አላህ ሂዳያ እንዲሰጣቸው አድርጉ። በጣም አላህ ነው ልብን የሻከረው፣ የትኛው ነው ለስ የሚያውቀው። እኔ አንድ ነገር ልንገርህ፣ ክብረትና በላይ ቢተው ደስ ነው የሚለኝ። አሁን የጀነሰቦች አለምንድነው የሚለት ነው። ከዛ በኋላ የጋራ እሴት ሰው እራሱ እሴት ነው። የአደም ልጆች ናቸው፣ ሁላችን ወንድማማቾች ነን። በአደም ልጆች የተነሳ የዲን ወንድሞች ወንድሞቻችን ደግሞ ወንድሞቻችን ና እህቶቻችን ሙስሊም ብቻ ናቸው። ስለዚህ እኔ ክርስቲያን ወንድሜ ክርስቲያንነት አልላቸውም እነሱ ለክርስቲያን የሚለው ሃይማኖትን ተሳቢ ስላደረገ ማለት ነው። ማድረገው ወንድሞቼ ናቸው የምን ሰብአዊ ወንድሞቼ ናቸው፣ ኢትዮጵያዊ ወንድሞቼ ናቸው። ብዙ ራ ሴት የሚያገናኝ ነገር ጅ እንደዛ ነው መሆን ያለበት። ሀሳብ ይቀያየራል። ሀሳብ ከተቀያየረ በኋላ በሰላም መለያየት ይችላል። ራሱ ኖርማል ቢያንስ ስለ እስልምና ሬስፔክት ሰጥተው ሬስፔክት ሰጥተናቸው ሀሳባቸውን የሚያምኑበትን ነገር አክብረን ላቸው ለየት እንችላለን። ራሱ ከቦች ስለዚህ በተሻለ አቅም እስቲ አፔን እንድታገኝ ይፈልጋለሁ። ሱ ያጀማ ብዙ የተለፋበት አፕ ነው። ገጣሚ ያሉ ሰዎች ትን ስቶር ላይ ገብተህ ወይ እስላሚክ አፖሎጀቲክስ ብለህ ስጽፍ ይመጣል። ራሱ ኖርማሊ ማለት ነው። ያጀማ አውርዳችሁ ተጠቀሙ። ገጠር ላላችሁ ሰዎች ወይም ደግሞ ከተማ ሆናችሁ ደግሞ እንትን የሚያስቸግራችሁ ሰዎች፣ ኔትወርክ የሚያስቸግራችሁ ሰዎች ኦፍላይን ላይ ሆናችሁ ያለ ኔትወርክ ወይም ደግሞ ያለ አውታረ መረብ፣ አውታረ መረብ የሚባለው ኔትወርክ፣ ያለሱ መተግበሪያው ማውረድ ትችላላችሁ። አውረዳችሁ መጠቀም ትችላላችሁ። ሰርች ማድረግ ያለው አንድ ነገር ስፈል፣ ለምሳሌ ዮሐንስ አንዳንድ ከሆነ ዮሐንስ አንዳንድን ጠቅጠቅ ስታደረጉት ያመጣላቸዋል። ዘፍጥር እንዳያ ስድስት ከሆነ ዘፍጥረታ እንዳያ ስድስት በየአርዕስቱ የምትፈልጉትን ሰርች ማድረጊያው ላይ ብቻ መጽሐፍ ነው እናንተ የሚጠበቅባችሁ። ከዛ በኋላ ምን ይሆናል? እያወረዳችሁ መጠቀም ብቻ ነው፣ መኮምኮም እናንተ ያ ህዝብ መጠቀም መቻል አለበት። ራሱ በነፃ ትምህርት ማግኘት መቻል አለበት። እኛ ወርደን እንዳንል እንግዲህ ከሀገር ውጭ ነን ያለ ነው። ወርደን እንዳንመጣ እንዳንል፣ ኢትዮጵያ ውስጥ ደግሞ ኢትዮጵያ ውስጥ እንደምታዩት ነው። ራሱ ኖርማሊ ማለት ነው እና ይሄ ነገር ስላለ ለኢትዮጵያ ህዝብ የተበረከተ ገጸ በረከት ነው። ለምታውቁ ሰዎች ሼር አድርጉላቸው፣ ስጧቸው። ነፃ ነው። ምንም የምትከፍሉት ነገር የለም። በነፃ ነው። ራሱ ኖርማሊ አጀር የሚገኘው ካላ ዘንድ ነው። ሙስሊሞች ከሆናችሁ ድዋ አድርጉልኝ ክርስቲያኖች ከሆናችሁ ደግሞ ገብታችሁ አንብቡ። አላ ሄደ ይስጣችሁ። አ ረጅምድ ይነአሁንም እያዳመጥክ እንግዲህ ትመለሳለ ብለን ጠብቃል። በላይ ማያወራው ነገር የለም። ትገባላችሁ ከገባችሁ በኋላ ወሒድ ኢስላሚክ ፖለቲክስ ስለ ተጻፈ ይመጣላቸዋል አለ ያው ይሄ ነው ለበረካቱ ወአለይኩም ሰላም ወረዱ ለውሁድ ልጋብዛቸው ነበር የሆነ ውይይት ከሆነ ፓስተር ጋር አለን እንደውም ለእሳቸው ላሳልፍ ነበር ከእሳቸው ጋር እንድዋይ ከአስታዘ ሀይ እንድዋይ ነበር የፈለግኩት እሱ ብዙ ጊዜ እንደዚህ ቀጠሮ ለመያዝ አይመቸኝም ይላል ብዙ ጊዜ ካለ አለ እኮ ከስርም አለ። ድንገተኛ ነው የሚፈልገው። እስቲ በኮሜንት ጻፉ። ወይ እንደዚህ በቀጠሮ አይመቸው፣ ድንገት ነው ድንገታውን ባለበት ቢመጣ ፓስተሩ ሊዋይ ይችላል። አይ፣ ለሌሎቹ እኛ እንኳን እበቃቸዋለን። ችግር የለም። ሻላ ምን ላይ ናቸው? ዛ ያው እነዚህ መምህር በላይና ክብረት አሉ።